ማንንም ደስ ለማድረግ አይደለም የመጣሁት፣ ግን ነገሩ በጣም ስለገረመኝ ነው። ሰሞኑን አንድ ሁለት ኢንተርቪው ሰምቻለሁ ስለዚህ ጉዳይ እና ይገርማል። በእውነት በጣም ነው እኔ በብክል በጣም ነው የገረመኝ። ስለ አንተ እኔ ቃላት የለኝ በእውነት። እግዚአብሔር ይባርክ። ግን አንድ ሁለት ነገር አስተምረህኛል። አንደኛ ፍቅርን ማስቀጠል ከፈለገ ለካ ይቻላል፣ በእውነት ለካ ይቻላል። እሱ ነው የተማርኩት። በማንኛውም ሁኔታ ውስጥ ሆነን ፍቅርን ማስቀጠል እንችላለን ሁለተኛ ነገር እና ትልቁ ነገር ደግነት ዋጋ እንደሚያስከፍል ነው የተማርኩት ከአንተ ማለት ነው ማለት እኛ ጥሩ ነው ብለን ያሰብነው ነገር ነገሩም ጥሩ ሆኖ ሳለ ለካ በሌላ ሰው እይታ ጥሩ ላይሆን ይችላል ሌላ ነገር ይዘብን ይመጣል ማለት እኮ ነው እሱም ተምራ ያለሁኝ መዛኛው ሳይድ ያለው ሀሳብ ግን ትንሽ ግራ ያጋባል ማለት ብር ወሰደ ልብስ እንደዚህ ስልስ ሻንጣ እንደዚህ ስልክ ይህ ሁሉ ነገር ጠፊ ነው። እንኳን ቁስ ይቅርና የሰው ህይወት ነው ያጣ ነው። ማለት ማንም ሰው ሲያደርግ የነበረው እሷን ለማትረፍ እሷን ከህመሟ ለማገላገል በቃ ነጌዋን እንድታይ ለማድረግ ነው ገንዘቡም የተሰበሰበው እሱም ሄዶ እዛ የተሰቃየው እሷም የተሰቃየ ማለት ሁሉም ሰው ለእሷ ብሎ ነው። ምን እንደሚመስለኝ ያን ሁሉ ዋጋ የተከፈለው ማለት ነው። እና ሌሎች ነገሮች አይታዩኝም እኔ በእውነት ሌላ ደግሞ አሁን የወሰደ የተባለ ገንዘብ ለእሷ ነው የተሰበሰበ፣ አይደለ? ለእሷ ስለሆነ እሱ መውሰድ አለበት የሚል ሀሳብ የለኝም። ግን እሷን ማትኔን እንዴ ለምን እንዶ ከእሷ ጋር የተያዘ ነገር ለምን ትውታ እናረግም? ለምን እሷ ያለችበት ቦታ እንድታርፍ አንፈቅድላትም ለምን በየቀኑ እሷን መቀስቀስ? ይመስለኛል እኔ እና ደግሞ ቢወራ እራሱ እንዶ ጊዜው ነው ወይ? መጠየቅም ካለበት በዚህ ጊዜ ነው የሚጠየቀው ልጁ። እናንተስ ሀዘኑ ቶሎ እንትን አላላችሁ? አልፈጠናችሁም? ለጥያቄው እንዶ ለጥያቄ የሚነሳ ነገር ራሱ ነው ልብስ፣ ሌ ሻንጣ፣ ልብስ፣ ስልክ ገንዘብ ምንም አይደሉም እኮ እሱ ከከፈለ ዋጋ አንጻር ደግሞ እነዚህ ነገሮች የሚተኩ የሚነጻጸሩም አይደለም። እንዶ ግን እንደ ማህበረሰብ ችግር ያለብን ነው የሚመስለኝ። ጥሩ የሰራን ሰው ጥሩ ያደረገውን ሰው አፕሪሼት ከማድረግ በርታ፣ እግዚአብሔር ባርክ መርቀን ከመሸኘት ፋንታ ሌላ ነገር ማድረግ እንትን የራሳችን ድክመት ይመስለኛል እና አይገባውም። ለዚህ ልጅ ደግሞ የምነግራችሁ ነገር በእኔ በእኔ እይታ ይህ ነገር አይገባም ሲመስለኝ እሱ ያው ኤክስፔክት አድርጌ አይደለም ያረኩት ብለዋል። እውነትም ለምንወደው ሰው የእኔ ነገር ስናደርግ ኤክስፔክት አድርገን አይደለም፣ ለውስጣችን ሰላም ለራሳችን ስለሆነ ለሱ ችግር የለም። ግን እንደው እንደ ሀሳብ ግን እንደዚህ ሰውን ማነጋገሪያ ማድረግ ሀሳብ መስጫ ማድረግ ደግሞ የሚባለው ነገር አሳማኝም አደለም። እንደ ከሆነው ነገር ልጁ ካደረገው ነገር ምንም የሚታይ ነገርም አደለም። ማለት ያን ሁሉ ሰባቶ ሰውን ያለ አስታመመ ሰው እንደ የእሱ ፋንታ የሆነ ሰው በገንዘብ ቀጥረን እዛ እናስቀምጥ ብንል ስንት ገንዘብ ማለት ማንስ ያደርገዋል? ሰው ማስታመም ማለት እኮ ቀላል አደለም። እና ለእሷ እሱ ዛ መሆን የፊሊንግ የምንወደው ሰው ጋር ስንሆን ያለው ያለው ነገር በምስራሽ ቤተሰብ ላይ እኔ እጅግ በጣም አስኛ ለሁ። ያዘንኩበት ምክንያት ለምን ገንዘብ ጠየቁ፣ ለምን ተጭበረበርን አሉ፣ ለምን ጠየቁ ሳይሆን አሁን የመጠየቃ ጊዜ አይደለም። ገና ልጅቷ ካረፈች ወር እንኳን አልሆነ። ሀዘኑ ከእናንተ ይቅርና ከኛ ከወዳጆቿ በመዝሙር ከምናውቃት እንኳን አልወጣም። እያዘንን ነው። እስካሁን መነጋገሪያ ሆናለች። እስካሁን ልባችን ተሰብሯል። እናንተ ግን እንዴት በዚህ ፍጥነት ወደ ሚዲያ ልትወጡ ቻላችሁ? ይሄ ሌላ ጥያቄ ነው። ከዛ ባለፈ ግን እኔ ኪሩን እግዚአብሔር ይባርክ። ሌላ እኔ ምንም ልል አልችልም። እግዚአብሔር ይህን ልብ አይውሰድብ። ምክንያቱም እኛ ሴቶች በምንወደው ወንድ አይደለም ታመን አደለም የሆነ ነገር ሆነን ይቅርና ሙሉ ሁሉ ሙሉ ሆኖ እንኳን ሁሉ ነገር እያለ እንኳን ሳይደወልልን ሲቀር ስልክ ሳይነሳ ሲቀር ኦር ስንጣላ ብሬካፕ ላይ ስንሆን ምን ያህል እንደምንጎዳ ሴቶች በደንብ እናውቃለን። ሁሉ ነገር ቀርቶብን ከዛ ሰው ጋር መሆንን የምንመርጥበት ጊዜም አለ። ሶ ያንን ጊዜ ምስር ምናልባት እሱ አጠገቧ ባይኖር ኖሮ ምናልባት ጠልቶኙን ምናልባት የሚለውን ሀሳብ እያሰበች እንኳን ሕክምናው በተሳካ ሁኔታ ላይሄድ ይችል ይሆናል፣ ግን ኪሩ እግዚአብሔር አጠገቧ ሆነ ፍቅርን ስላሳያት መወደዷ እውነት እንደሆነ ስላሳያት ደስታን ስለሰጣት ሌላ ጭንቀት ስላልሆንክባት፣ ከበሽታ አልፎ ያንተ መጥፋት ያንተ አለመንከባከብ አለመጠየቅ ሌላ ጭንቀት ሆኖባት ሌላ በሽታ ስላልሆንክባት አጠገቧ ስለሆንክ እግዚአብሔር ይባርክ። ጌታ እግዚአብሔር ልብህን ይህን ልብህን አይቀይርብ። እግዚአብሔር ዘመንህን ይባርክልን። በመጀመሪያ የምስራች ነፍሷን ይማረው። ሲቀጥል የታዘብኩትን ነገር ነው። በዚህ ዙሪያ ማውራችሁ ማለት ነው። የራሴን አስተያየት ነው የማስቀመጠው። የምስራች ምስራች ቤተሰቦች እናትና አባቷም፣ ሌሎች ቤተሰቦቿ እህትና ወንድምም ሊሆኑ ይችላሉ። በትልቁ የምስራችም አታቸዋል አተዋል። ነገር ግን አሁን ይሄ ለምስራች ምስራች የተሰበሰበው የእርዳታ ብር ለህክምና ተበላ ብሎ ማውራቱ ለምን አስፈለገ? እጮኛዋ ነው። በህይወት እያለች አብሯት ነበር። አንድ ቤት ነበር የሚኖሩት። አስታሟታል። እዛም ሄዶ ሰባት ወር ከእሷ ጋር ቁጭ ብሏል። ውስጡ ያለውን እኛ እናቅም። ይሄም ከሆነ ደግሞ እንደዛ እየበላ ነበረ። ሶስት ሻንጣ ልብስ ገዛ፣ እንደዚህ ያረገ፣ እሷ በህይወት እያለች ማስቆም ትችሉ ነበር። በቃ ይሄ ልጅ ካልፈለጋችሁት ብሯን እየበላ ነው ብላችሁ ካሰባችሁ የተሰበሰበውን ብር እሷ ጋር እያለ ሂድ፣ ሰባት ወር ሲቀመጥ ዝም ብላችሁ፣ አሁን ሂድ፣ ያኔ ሂድ፣ አንፈልግህም፣ እኛ እናስታምማት አለን ልጃችን ብላችሁ መሸኘት ትችሉ ነበር። አሁን ያ ካለፈ፣ እሷ ህይወቷ ካለፈ በኋላ ሶስት ሻንጣ ልብስ ገዛ፣ ለእህቱ ሾፒንግ አረገ፣ ሾፒንግ ወጣ፣ ሃይፎን ገዛ፣ እንደዚህ ገዛ። በጣም ያስጠላ፣ በጣም ያስጠላ። በትልቁ ኮሌጅ ልጅን ያህል ነገር አጣችኋል። በቃ ልጃችሁን ያህል አጣችኋል አይደለ? ምንድን ነው ወጥቶ እንደዚህ ማውራት ለምን አስፈለገ? ስለዚህ ያሳዝናል። የኛ ሰው ከሞተን በኋላ ስሙ ማያርፍ ስንት ሰው አለ መሰላችሁ? በሆነ ባልሆነ ስሙ ቅድም አንድ ቪዲዮ ሰርች ነበር ነፍሷን የማረው ስለ ሞተችዋ የምስራች እና ቤተሰቦቿ ፍቅረኛዋ፣ ማለት ነው። አንዳንድ ሰዎች ሀሳቡ አልተዋጠላችሁም? እየመረራችሁ ዋጡት። እውነት እንደሱ ነው የሚመረው። ይሄንን ነገር እኮ እኔ አይደለሁም ሚዲያ ላይ አምጥቼ የዘረገፍኩት የገዛ ቤተሰቦቿ ናቸው። ትልቁን ነገር አጥተው ልጅን ያህል ነገር አሁን ለብር ይጣላሉ። እህ ሲባል እሷ ካረፈች በኋላ ይሄ ነገር እኮ ሆነ እየተባለ ያለው እሷ በህይወት እያለች ነው። ለምን በህይወት እያለች አልተናገሩም? ለምን በህይወት እያለች አላስቆሙ? ለምን ከሞተች በኋላ ለምን አስፈለገ? ፍቅረኛዋ ነው፣ አብሯት ነበር፣ ነበሩ። ለምን እኛ እንረዳታለን፣ እናስታምማታለን፣ ልጃችንን አንፈልግም አይሉም? ያኔ እሷ ከሞተች በኋላ አሁን አይፎን ገዝቶ ነበር፣ ሶስት ሻንጣ ልብስ ገዝቶ ነበር። በጣም ያሳፍራል። ምንም ይግዛ ምንም ይሄ ነገር የሆነው እሷ በህይወት እያለች ነው። ስለዚህ እነሱ ይሄ ነገር ካልተመቻቸው ብሩን እየበላ ከሆነ ያኔ አንተ አታስፈልግም፣ እኛ ቤተሰቦቿ አለንላት፣ እናስታመማለን ብለው እዛው መጨረስ ይችሉ ነበር። በዛ ላይ እምቢ ብላቸው እንኳን እሱ ትልልቅ ፓስተርቶች፣ ትልልቅ አባቶች፣ ትልልቅ አስተማሪዎች፣ እሷን የሚያውቋት የሚቀርባት አሉ። ለነሱ ለምን አይናገሩም? በወቅቱ ይህ ምስራች ብር ህዝብ ለህክምና የሰበሰበላትን ብሯን እየበላባት ነው፣ ሾፒንግ እየወጣ ነው፣ ለእህቱ ልብስ ገዝቶ ነው ብለው ያኔ ለምን አላለም? አሁን ልጅቷ ከሞተች በኋላ ነው፣ ወይስ የቀረ ብር አለ የሚካፈሉት? እንደሱ ነው የሚያስመስልባቸው። እውነቴን ነው፣ እኔ ሀዘኑ የታያቸው አይመስለኝም። ብሩ ነው የሚታያቸው። ምክንያቱም ልጅቷ ከሞተች አሁን እንደው አስራ አምስት ቀን እንኳን ቢሆናት ነው ነፍስ ይማር። አስራ አምስት ቀን ቢሆናት ነው፣ በዚህ ቀናቶች ውስጥ ነው አይፎን ገዛ፣ ልብስ ገዛ። በጣም እኮ ያሳፍራል። መጀመሪያ ሀዘናቸውን ይጨርሱ፣ ይረጋጉ፣ ለመወቃቀሱም ይደርሳሉ። ሀዘን ሳይጨርሱ የብር ቆጠራ እንዴ! ልጁም ቢሆን የት ይጠፋል? ሀገር ውስጥ ነው ያለው። ከበላም ደግሞ እንኳን በላ፣ እሰይ፣ ደግ አደረገ። አብሯት ቁጭ ብሎ አይደል እንዴ ሌሊትና ቀን ያስታምማት። ምን ችግር አለው? ይብላ። እንኳን ገዛ ለተራ ነገ ጥለ ነው ለምን ሄድ። እሷም እኮ ባለቤቷ አይሞተችው? እንኳን ስንት ልብስና ስንት ነገር ነው ጥላ አይሞተችው? ይዛው አልሄደች። ብሩን ይዛው ሄደች አልሄደችም? ልብሱን ይዛው ሄደች አልሄደችም? ስልኳን ይዘው ሄደች አልሄደችም? ለነሱ ጥላላቸው ነው። ከዚህ ህይወት ያለ በዚህ ዓለም ላይ ያለፈችው ማንም ሰው ልብስ ጫማ ስልክ ብር እንደው አልማዝ ምናምን መኪና ቤት ጥላችሁት ነው ቁጭ አድርጋችሁት የምትሄዱት። ከዚህ ዓለም ላይ ስንሄድ ስራችንን ብቻ ነው ይዘን የምንሄደው እንጂ ንብረት አይደለም ይዘን የምንሄደው። ስለዚህ ያልተመቻችሁ ሰዎች ሀሳቤ እየመረራችሁም እውነቱን ዋጡት። ቤተሰቦቿ ልክ አይደሉም፣ ትክክል አይደሉም። መጀመሪያ ይሄን ለማውራት ሀዘናቸውን በትክክል መጨረስ አለባቸው። ቢያንስ ይህች ልጅ አንድ ሁለት ወር ይሙላት ከሞተች እንኳን ምን አስቸኮላቸው? ገንዘብ ነው የት ይሄዳል? ልጁ አለ አይደለ? እስከዛሬ ሳብራቸው ነበር አይደል እንዴ? በዛ ላይ በህይወት ያልተናገራችሁትን ሰው በህይወት እያለ ያልተናገራችሁትን ነገር ሰውየው ከሞተ በኋላ አትናገሩ። በቃ ድፈነ ብሎ ይቅር። ምን ጉድ ነው? የሆነ ሻንጣ ልብሶች ይዞ ወጣ፣ አራት ሺህ ዶላር ሰረቀ፣ እንደዚህ ያደረገ የምትሉት ገንዘብ የተገኘው ኬት ነው ህዝብ በተሰበሰበ ከህዝብ በተሰበሰበ ገንዘብ ነው የተገኘው። ብትችሉ ህዝቡን አመስግናችሁ፣ ከዛ በኋላ ነገሮች ከተረጋጉ በኋላ ብትነጋገሩ ይቻል ነበር። ልጅቷ ገና ከተቀበረች ሶስት ቀን ሳይሞላት ይህን ጥያቄ ማንሳት በራሱ እንዴት ነው ትክክል የሚሆነው? የወሰደው አራት ሺህ ዶላር፣ የሻንጣ ልብስ ገዛ፣ አይፎውን ገዛ እያላችሁ የምታወሩት ነገር ከእናንተ ኪስ የወጣ ገንዘብ አይደለም ሲቀጥል ይሄ ልጅ ሰባት ወር ሙሉ ካንሰር የሚባል በሽታ ለታመመችው ፍቅረኛው ዋጋ እየከፈለ የነበረ ልጅ ነው አይደል በዚህ ልክ ይህን ልጅ ለመክሰስ መጣር እኔ በምንም ማግባብ ትክክል ነው ብዬ አላስብም። ቢችሉ ቤተሰቦቿ ልጃችንን ልታስተምሟት ያሁሉ ገንዘብ ስለሰበሰባችሁ እናመሰግናለን ብላችሁ የኢትዮጵያን ህዝብ ማመስገን፣ የተረባረበውን ሰው ማመስገን ብትችሉ ክርስቲያን ናችሁ። እግዚአብሔር ይከፍላል። እግዚአብሔር ልጁም ሰርቆ ከሆነ እግዚአብሔር ፍርድን ይሰጣል። ግን በዚህ ልክ መነጋገሪያ መሆን ልጁን ያን ሁሉ የከፈለውን ዋጋ ባዶ ማስቀረት መና ማስቀረት በጣም ነው የሚያስ በጣም ነው የሚያስጠላው ምንም አይነት ሪዝን ብትደረድሩ አምስት ሺህም ስድስት ሺህም ሰረቀ ብላችሁ የምታስቡት ገንዘብ እንግዲህ ልጁ ካወራው አንጻር የወሰደውን የተበደረውን ገንዘብ የመመለስ ግዴታ አለበት ስለዚህ ገንዘቡ መልሷል ግን አሁን በዚህ ልክ ልጁን እያሸመቀቁ ገና ከፔኑ ሳይድም የእውነት በጣም ነው የሚደብረው እና ወሰደ የምትሉትን ገንዘብ ከእናንተ ኪስ ነው የወሰደው ህዝብ ከተሰበሰበ ስለዚህ ሊጠይቀው ካስፈለገ ሊጠይቀው የሚገባው ህዝብ ነው እንጂ እናንተ አልነበራችሁም በጣም ፎከስ ያደርጋችኋል፣ ገንዘብ ላይ እና ፕሊስ ልጁ ሊሰማው የሚችለው ስሜት በጥቂቱም እንኳን ቢሆን ይሰማችሁ። ብዙ ነገር ነው ያጣው። እና እያስተዋልን ቢሆን ጥሩ ነው። በጣም ነው